በዛሬ ቪዲዮ እንዴት አድርገን የጠፉብንን የሶሻል ሚዲያ ፓስወርዶች ማግኘት እንደምንችል አብረን እናያለን። የኢሜል ሊሆን ይችላል፣ የቲክቶክ፣ የኢንስታግራም፣ የዩቲዩብ የሁሉንም ማለት ነው። አንድ ቦታ የሁሉንም እንዴት ማግኘት እንደምንችል በዛሬ ቪዲዮ እናያለን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። አሁን ወደ ቪዲዮ። እጅግ በጣም በቀላሉ የምንጠቀማቸውን የሶሻል ሚዲያ ፓስወርዶች አንድ ቦታ ላይ ነው የምናገኘው ማለት ነው። በመጀመሪያ ይህንን ለማግኘት ወደ ሴቲንግ ነው የምንገባው፣ ወደ ሴቲንግ እንገባለን። ወደ ሴቲንግ ከገባን በኋላ ትንሽ ወደታች ዝቅ እንላለን። እዚህ ጋር እንደምታዩት ጉግል ምትላለች። ጉግል ሚሊዮን አንዴ እነካዋለን ማለት ነው። በዚህ መልኩ ያመጣልናል። በዚህ መልኩ ሲያመጣልን እዚህ ቦታ እንደምታዩት ያከበብኩላችሁ ቦታ አለች። ያከበብኩላችሁን ቦታ ትናኳታላችሁ ማለት ነው። እሱን ከነካችሁ በኋላ በዚህ መልኩ ያላችሁን ኢሜይል በሙሉ ያመጣላችኋል ማለት ነው። እዚህ ጋር የተዘረዘሩትን የሁሉንም ኢሜይል ፓስወርዶች ማወቅ ትችላላችሁ ማለት ነው። እዚህ ጋር ከላይ ማኔጅ ዮር ጉግል አካውንት ምትላለች ማኔጅ ዩር ጎግል አካውንት የሚልሆን አንዴ ተጭነን ወደ ውስጥ እንገባለን ማለት ነው። እዚህ ቦታ የተለያዩ ሴቲንጎችን ያመጣልናል ማለት ነው። ሆም አለ፣ ፐርሰናል ኢንፎ አለ፣ ዳታ ኤንድ ፕራይቬሲ አለ፣ ሴኩሪቲ የሚልም አለ ማለት ነው። አሁን እኛ የምንፈለገው ከዚህ ሴኩሪቲ የሚልሆን ነው። ሴኩሪቲ የሚልሆን አንዴ ነክተን ወደ ውስጥ እንገባለን ማለት ነው። እጅግ በጣም ቀላልው እዚህ ውስጥ ነው ታዲያ የተደበቀብንን ፓስወርድ የምናገኘው ማለት ነው። ትንሽ ወረታችን ሸርተት እናደርገውና ወደ መጨረሻ ላይ እዚህ ጋር እንደምታዩት ፓስወርድ ማናጀር የሚል ሴቲንግ አለ ማለት ነው። እዚህ ውስጥ ነው የተደበቁብንን ፓስወርዶች የምናየው ማለት ነው። ፓስወርድ ማናጀር የሚለውን አንድ የነክትን ወደ ውስጥ እንገባለን ማለት ነው። በዚህ መልኩ ወደ ውስጥ ከገባም በኋላ ከላይ የፕሮፋይላችን አይከን አለች ማለት ነው። የፕሮፋይል አይከናችንን እንነካለን። ከነካችሁ በኋላ በዚህ መልኩ ያመጣላችኋል። እዚህ ጋር እንደምታዩት ከስር ማኔጅ ፓስወርድ ኦን ዚስ ዲቫይስ የሚል አለ እሱን አንዴ ተጭነን ወደ ውስጥ እንገባለን ማለት ነው። በዚህ መልኩ ያመጣልናል ማለት ነው። እዚህ ጋር ሴፍ የተደረጉ ፓስወርዶችን ያመጣልናል። እዚህ ጋር እንደምታዩት ሴፍ ፓስወርድ ኢን ዩር አካውንት ይላል። እሱን አንዴ ተጭነን ወደ ውስጥ እንገባለን ማለት ነው። የስልካችንን ፓስወርድ ወይም አሻራ እናስገባለን ማለት ነው። በዚህ መልኩ ራሱ ይከፍትልናል። በዚህ መልኩ ሴፍ ፓስወርድ ኢን ዩር ጎግል አካውንት ብሎ ከስር ጎግል ዶት ኮም የሚል አለ። እሱን አንዴ እንጨነዋለን ማለት ነው። ስልካችን ላይ ያሉትን ኢሜሎች በሙሉ ያመጣልናል ማለት ነው። የፌስቡክ፣ የቲክቶክ፣ የዩቲብ የሁሉንም አንድ ላይ ያመጣልናል እኛ የፈለግነውን ከዚህ ውስጥ እየነካን ፓስወርዳቸውን ማየት እንችላለን ማለት ነው። ለምሳሌ እስኪ አንዱን ላሳያችሁ። አንዱን እዚ ጋር አንዱን ኢሜል ነካለሁ ማለት ነው። አንዱን ኢሜል ከነካ በኋላ በዚህ መልኩ ያመጣልኛል ማለት ነው። ከስር ጎግል ዶት ኮም ብሎ ያመጣልኛል ጎግል ዶት ኮም አንድ የተጭኘ ወደ ውስጥ እገባለሁ ማለት ነው። ዋው! እዚህ ጋ እንደምታዩት እጅግ በጣም በቀላሉ የጠፋብንን የኢሜል ፓስወርዳችንን አግኝተናል ማለት ነው። እዚህ ጋ እንደምታዩት የአይን ምልክቷን ነክታችሁ ፓስወርዳችሁን ማየት ትችላላችሁ ማለት ነው። በዚህ መልኩ የሁሉንም የተደበቀ ፓስወርድ በዚህ መልኩ ማየት ትችላላችሁ። በዚህ መልኩ የሁሉንም ፓስወርዶች ማወቅ ትችላላችሁ። የቲክቶክ፣ የኢንስታግራም፣ የዩቲዩብ፣ የሁሉንም ማለት ነው። በዚህ መልኩ ማየት ትችላላችሁ። በቀጣይ ቪዲዮ የጠፋብንን የኢሜል አካውንት እንዴት ማግኘት እንደምንችል የምሰራላችሁ ይሆናል። ይህን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ከወደዳችሁት ታዲያ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።